እንዳስለካታ ነው ግብዣውን እናድር ከዛም በኋላ ደግሞ ሌላ ሌላውን ደግሞ እንደርስበታለን። ሁላችንም አሁን ወደ ወንበራችን እስኪል ከቃት ዳኒ በእግዚአብሔር ላውራበት ምን አገባና በዚህ ጋር አምቢ አብራም ወደ አዲስ አበባ ነው መጠ፣ ግን ማለት ነው። ዳኒም እኮ መምጣት አልነበረበትም።